ከአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ በኩል የተሰሙ የተለያዩ የድል ዜናዎችም አሉ። ከራስ አሞራው ውብነህ ሶስተኛ ኮር ሰሜን ብርቅዬ ክፍለ ጦር በተሰማ የድል ዜና ስንጀምር፣ መረባ ላይ መሽጎ የነበረው አድማ ብተናና ሰላም አስከባሪ ተብሎ የሚጠራው ወንበር አስጠባቂው የሚሊሻዎች ስብስብ ዛሬ ሰኔ 19 2017 ዓ.ም ላይ በሰሜን ብርቅዬ ክፍለ ጦር ጀግኖች ከበባ ስር ወድቆ ከምሽጉ ተፈንቅሎ ሲቆላ እንደዋለ ለማወቅ ተችሏል አስር በት ስምንቱ የቆሰሉበት ከሰላሳ 30 በላይ አባላቱ የተማረኩበትና ከ50 በላይ የነፍስ ወከፍ መሳሪያዎቹን ያስረከበው የአራዊቱ ሰራዊት ከምሽኩ እየተዝረከረከ ወጥቶ ወደ ወቅን እንዲገባ መገደዱም ተሰምቷል። ከዚሁ ከሰሜን አማራ ቀጠና በተሰማ ሌላም ዜና በበላይ እዝ ስር የሚገኘው የሜጀር ጄኔራል ውባንታ ባተ ኮር ጣና ገላውዲዮስ ክፍለ ጦርም በበኩሉ ጣፋጭ ድል እንደተቀዳጀ ታውቋል። ከልጫ እስከ ገላውዲዮስ እና አርብ ገበያ ድረስ ባደረገው ውጊያ የጣናው ገላውዲዮስ ክፍለ ጦር ተወርዋሪው ኃይል ከሜጀር ጄኔራል ውባንታ አባተ ተወርዋሪ ክፍለ ጦር ጋር በመጣመር ውጊያውን በማስፋት እስከ ሽሜ ማርያምና ጎህ ድረስ መካለል እንደቻሉ ተሰምቷል። እነኚህ ሁለቱ ክፍለ ጦሮች በጥምረት እየተቀዳጁ የሚገኙት ድል በአሁን ጊዜ ለቀናት የቀጠለ ሲሆን፣ ዛሬም እንደ ሰሞኑ ሁሉ ግራ የተጋቡት ያገዛዙ አራዊት የኢላማውን ያልጠበቀ ከባድ መሳሪያቸውን በጭፍን በማስወንጨፍ ላይ ተጠምደው እንደዋሉ ታውቋል። አራፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ሲሰሙ የዋሉ ተደራራቢ የድል ዜናዎችም በዛሬ ዕለት በርከት ብለው ተገኝተዋል። በዙ ስር ከሚንቀሳቀሰው ከበላይ ዘለቀ ስምንተኛ ክፍለ ጦር ደባይ ጮቄ ብርጌድ በተሰማ መረጃ አሙሲት አራጆ ቀበሌን ወሮ የነበረው የጠላት ኃይል በደረሰበት ተደጋጋሚ ትንኮሳና ቅጣት እረፍቱን አቶ በመጨረሻም የደባይ ጮቄ ብርጌድ ፋኖዎችን ፈርጣማ ክንድ መቋቋም ሲሳ ነው በውድቅት ሌሊት ጓዙን ጠቅልሎ ቀበሌዋን ለቆ መፈ ጠጡ ተሰምቷል። አሙሲት አራጁ ቀበሌም ነጻ ስትወጣ ከሸሸው መከላከያ ኃይል የጠፉ አባላት ፋኖን ለመቀላቀል ተዘጋጅተው እንዳሉ መረጃዎች ጠቁመዋል። ከጃዊ መተከል አራተኛ ክፍለ ጦር አባይ መተከል ብርጌድ በተሰማ ሌላም የድል ዜና የብርጌዱ አባላት ደቅ ከተማን ዘልቀው በመግባት በከተማው ሚሊሻና ፖሊስ ኃይል አባላት ላይ መብረቃዊ ጥቃት መፈጸማቸው ተገልጿል። በዚህም ከንጋት 11 ተኩል ጀምሮ እስከ ጠዋት ሁለት ሰዓት ድረስ በቆየው ቅጽበታዊ ቅጣት ከሰባት በላይ የጠላት ኃይል እንደተደመሰሱ፣ ከ13 በላይ የሚሆኑት ቁስለኛ እንደተደረጉ ተሰምቷል። ከዚህ ቀጠና በማያባራው የድል ዜና ቀጣዩ መዳረሻ የሀዲስ ዓለማየሁ ሰባተኛ ክፍለ ጦር ደጃዝማች ተድላጓሉ ብርጌድ ልዩ ተወርዋሪ ኃይል በሻፎ ማርያም አካባቢ ወደፈጸመው የደፈጣ ጥቃት የሚወስድ ሆኗል። በዚህም መብረቃዊ ጥቃት አራት ያገዛዙ አሽከሮች እንደተደመሰሱና አምስቱ ቁስለኛ እንደሆኑ ሲረጋገጥ በተመሳሳይ አብራጂት ብርጌድ ጉንዳልሜት ላይ ባደረገው ውጊያ ሶስት ጠላቶቹን መደምሰሱ ተሰምቷል። የጎጃም አገው ምድር ሶስተኛ ክፍለ ጦር በበኩሉ ባጋራው መረጃ የአማራው ጠላት አሸባሪው ኃይል በሰከላ ወረዳ ከምትገኘው ከግሽ አባይ ከተማ ተነስቶ በሁለት አቅጣጫ ወደ አጃሊ ቀበሌና ኮለል ቀበሌ ተንቀሳቅሶ እንዳገኘው አሳውቆ፣ በአጃሊ ቀበሌ በኩል የተንቀሳቀሰውን ኃይል ላይ የአገው ምድር ሶስተኛ ክፍለ ጦር አናብስት ዘንበው ቅስሙን ሰብረው እንደበታተኑትና ወደ መነሻው እንዲፈረጥጥ እንዳደረጉት አሳውቀዋል። የዚሁ ክፍለ ጦር አባ ግስ ሻለቃ ቱን ዘሮ ቁጥራቸው በውል ያልታወቁትን አቁስሎ 150 መሳሪያ ማርኮ መዋሉም ተሰምቷል። ከዚሁ በምዕራብ አማራ ቀጠና ቴዎድሮስ እዝ በኩል ተጠናክሮ በቀጠለው የስቦ ማስገዳት ታክቲክ የሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድ ከቀናት በፊት ሶስት ጥቁር ክላሽ በመያዝ ከነ ሙሉ ትጥቃቸው የተጠጉትን ሶስት የኦሮሞ ብሔር ተወላጅ ወንድሞቹን ወደ ትግሉ መቀላቀሉ ተሰምቷል። የአባ ሸለቆ ብርጌድም ከቀናት በፊት አራት ያገዛዙ ሰራዊት አባላት እንደተቀላቀሉት ሲያረጋግጥ፣ በዛሬው ዕለት ደግሞ ከ57ኛ ክፍለ ጦር ሻለቃ ሁለት ነስረዲን ሸሪፍ የተባለ ብርጌዱን እንደተቀላቀል አሳውቋል። ከአገዛዙ አድማ ብተና ስብስብ ስር ሾልከው የጎጃም ቀጠናን ማለትም ምዕራብ አማራ ቀጠና ቴዎድሮስ እዝን አንደኛ ክፍለ ጦር የጣናው መብረቅ ብርጌድን የተቀላቀሉ አዲስ አባላት ስም ዝርዝርም ይፋ ሲደረግ አንደኛ ኮረኔል አበበ ተሰማ፣ ሁለተኛ ኮረኔል ከፍ ያለው ጌታውና እንዲሁም ሶስተኛ ኮረኔል ክንድዬ ወርቁ ተጠቃሽ ሆነዋል። እንዲሁም በተመሳሳይ ወደ ባህር ዳር ብርጌድ በሁለተኛ ሻለቃ ሶስተኛ ሻምበል የነበረ አበጀ ገብሬ የተባለ ቆራጥ ወገኔን አልወጋም ሲል እንደተቀላቀለ ተነግሯል። ወደ ቀኝ ጌታ ዮፍታሄ ንጉሴ ስድስተኛ ክፍለ ጦርም ጠላት በገፍ እየተቀላቀለ እንደሚገኝ ለማወቅ ተችሏል። በመጨረሻም የአማራ ሕዝብን ሀብትና ንብረት በማውደም ላይ ተሰማርቶ የሚገኘው የብልጽግና ሰራዊት ከዚህ በፊት የግለሰብ ቤቶችን፣ ትምህርት ቤቶችን፣ የህዝብ መገልገያ ተቋማትን ሲያደባይና ሲዘርፍ ከርሞ አሁን ደግሞ ከዚሁ በቀጠለ የማራቆት ስትራቴጂው በሰሜን አቸፈር ወረዳ የሚገኘውን የጣና በለስን የሃይድሮ ኤሌክትሪክ ኃይል ማመንጫ ኢላማ አድርጎ እየተንቀሳቀሰ ነው ሲል ፋኖቹ አሳውቀዋል። ፋኖቹ የኃይል ማመንጫውን ሰራተኞችና መሰረተ ልማቱን ከዓመት በላይ ሲጠብቁና ሲያስከብሩ መቆየታቸው ይታወቃል። አገዛዙ ግን በትናንትናው ዕለት ባልተጠበቀ መልኩ ከባርከንታ ወደ ስችር የሚሄደውን ሰብስቴሽን ላይ ሞርታር ጥሎ 115 ሜጋዋት የሚያመነጨውን አንዱን ዩኒት እንደመታውና ከአቅሙ እንዳጎደለውም ለማወቅ ተችሏል፣ ሲል የቢትወደድ አያሌው መኮንን ብርጌድ አረጋግጧል። ከዚህም በፊት በተቋሙ ላይ ለሚደርስ የግዴለሽነት ጉዳት ኃላፊነት እንደማይወስድ ሲያሳውቅ የቆየው ብርጌዱ በተቋሙ ላይ ዳግም ጥፋት ለማድረስ አሁንም ወደ ተቋሙ የተነጣጠረ ሮኬት ተጠምዶ እንደሚገኝ ማሳሰቢያውን አጋርቶ ተደምጧል። የኢትዮጵያ ባለስልጣናት የጤና ሰራተኞቻቸውን እንግልት ማቆም እንዳለባቸው ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት ሂውማን ራይትስ ዎች ዛሬ ይፋ ባደረገው መግለጫ አሳውቋል። ባለፈው ግንቦት ወር በሀገር አቀፍ ደረጃ በሕዝብ ሆስፒታሎች እና በጤና የትምህርት ተቋማት አስቸኳይ ያልሆነ አገልግሎት እንዲቋረጥ ባደረገው የስራ ማቆም አድማ ላይ በመሳተፋቸው 47 የጤና ጥበቃ ሰራተኞች መታሰራቸውን ፖሊስ አሳውቋል። አንድ የኢንተርኔት የጤና ጥበቃ ሰራተኞች ቡድን ከግንቦት መጀመሪያ እስከ ሰኔ መጀመሪያ ድረስ 148 የጤና ጥበቃ ሠራተኞች ኢትዮጵያ ውስጥ መታሰራቸውን ለሰብአዊ መብት ተከራካሪው ድርጅት ለሂውማን ራይትስ ዎች አሳውቆ ነበር። የዓለም አቀፉ ሰብአዊ መብት ተከራካሪ ድርጅት የሂውማን ራይትስ ዎች የአፍሪካ ምክትል ዳይሬክተር የሆኑት ላቲቲያ ባድር በሰጡት መግለጫ የኢትዮጵያ መንግስት የጤና ጥበቃ ሰራተኞቹን ስራቸውንና ደህንነታቸውን በተመለከተ ለሚሰማቸው ስጋት ምላሽ ከመስጠት ይልቅ ጨቋኝ ዘዴዎችን በመጠቀም ቀጥሏል ብለዋል። መንግስት የኢትዮጵያ የጤና ባለሙያዎች ማህበር ላይ የተጣለውን እገዳ እንዲያነሳና የጤና ጥበቃ ሰራተኞችን ማጥቃት እንዲያቆም ሲሉም ላቲቲያ ባድር አክለዋል። ይህ በእንዲህ እንዳለ የኢትዮጵያ ጤና ባለሙያዎች ንቅናቄ ንቁ ተሳታፊና የባህርዳር ዩኒቨርሲቲ የመጨረሻ ዓመት የማዕፀንና ፅንስ ስፔሻሊስት የሆነው ዶክተር ዶክተር ዳንኤል ፈንታነህ በአማራ ክልል ባህር ዳር ከተማ በቁጥጥር ስር መዋሉን ምንጮችን ጠቅሶ አዲስ ስታንዳርድ ዘግቧል። በዘገባው መሰረት ዶክተር ዳንኤል የታሰረው ትናንት ረቡዕ ሰኔ 18 ቀን 2017 ዓ ም በጸጥታ ኃይሎች በቁጥጥር ስር ውሎ ነው ብሏል። ዶክተር ዳንኤል የታሰረው የጤና ባለሙያዎች የተሻሻለ ክፍያ፣ የተሻለ የስራ ሁኔታና ሌሎችም ጥያቄዎቻቸው እንዲመለሱላቸው ከግንቦት አራት ጀምሮ በሀገር አቀፍ ደረጃ ባወጁት የስራ ማቆም አድማ ላይ መሳተፉን ተከትሎ ነው ተብሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ ዛሬ ሰኔ 19 2017 ዓ ም እጅግ አሳዛኝ ዜናን አጋርቶ ተሰምቷል። በዚሁም ዜና እንደተገለጸው በራያ ቆቦ ኩቢ ቀረንሳ ያለው የቅዱስ ጊዮርጊስ ቤተ ክርስቲያን ከፋሽስቱ አገዛዝ ያራዊቱ ሰራዊት በተተኮሰበት መድፍ መውደሙ ታውቋል። ባለፉት ቀናት የምስራቅ አማራ ኮር አንድ ሐውጃኖ ክፍለ ጦር ይዞታዎች ናቸው ባላቸው ከባቢዎች ላይ ከፍተኛ ዘመቻ ከፍቶ ሊሳካለት ያልቻለው የብልጽግናው ሰራዊት ዛሬ ጮቢ በር ላይ በጠምዶ ባዘጋጀው መድፍ ከንጋት ጀምሮ ታዳጊ የገጠር ከተሞችን ኢላማ አድርጎ ድብደባ በመፈጸም ላይ እንደዋለ ሲነገር፣ በዚሁም የኩቢ ቀረንሳ ቅዱስ ጊዮርጊስ ቤተ ክርስቲያን ከባድ ጉዳት እንደደረሰበት በምስል ተደግፎ ሊረጋገጥ ችሏል። ይኸው ድብደባ አንዲት ታዳጊንና በርካታ የቤት እንስሳትን እንደገደለም ለማወቅ ተችሏል። በአጠቃላይ ግን በዚህ ቀጠና ለቀናት ቀጥሎ የሚገኘው ውጊያ አመርቂ ድሎች እየተመዘገቡበት የሚገኝ መሆኑም ተነግሯል። ሞርታሮች፣ ዙ 23 እና ብረት ለበስ ተሽከርካሪዎች ጥቅም ላይ የዋሉበት ይህ ዘመቻ በአሁን ጊዜ ከክፍለ ጦሩ መካናይዝድ ክንፍ በተወሰደበት የተቀናጀ እርምጃ የጠላት ዲሽቃ ምድብተኛ ሰራዊት ሙሉ በሙሉ ሙትና ቁስለኛ መደረጉም ተሰምቷል። በራያ ቆቦ ጮቢ በር እና አማያ ዙሪያ የተጧጧፈው ውጊያ መጨረሻም የሚጠበቅ ሆኗል። ከአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ በኩል በተሰማ ሰበር ዜና ደግሞ በእዙ ስር የሚገኘው የከሰም ክፍለ ጦር ነበልባል ብርጌድ ሻለቃ ሦስት ሻምበል አንድ ጀግኖች ወደ ምንጃር ሸንኮራ ባልጪ ቀበሌ ባልተጠበቀ መልኩ ዘልቀው በመግባት የቀበሌውን ዋና ፖሊስ ጣቢያ በመታታቸው ቀርበው በመገኘት ወደ ግቢው ውስጥ ኤፍ አንድ ቦምብ በመጣል በአጭር ደቂቃ ግዳጃቸውን በተገቢው መልኩ ፈጽመው ወደ ነፃ ቀጠናቸው መመለሳቸው ተሰምቷል። ከዚሁ ጋር በተመሳሳይ በሆነ አስደማሚ ጀብድ አናብስቶቹ ሌላውን ተአምራቸውን በቅርብ ርቀት ላይ በምትገኘው በአረርቲ ከተማ ላይም ሲፈጽሙ ውለው እንዳመሹ ማረጋገጫ ተሰጥቷል። ሌላ ከወለጋ በተሰማ አስገራሚ የጀግንነት ዜና በሁለት ፓትሮል ተጭኖ ሲጓዝ የነበረ የአድማ ብተናና የኦህዴድ ካድሬዎች ጭነት በወለጋ ፋኖች መመታቱ በሰፊው ተዘግቧል። ዛሬ ሰኔ 19/2017 ዓ.ም የሽመልስ አብዲሳን ካድሬዎች አጅቦ ሲተም የነበረ የአድማ ብተና ቡድን ከእጊዳ ወደ ነቀምት እየተጓዘ በነበረበት ልዩ ቦታው ድቾ ከሚባል ቦታ ላይ ሲደርስ በተርቦቹ ተመትቶ መርገፉ ተሰምቷል። ተመሳሳይ ከደብረ ማርቆስ አካባቢ በተሰማም ሌላ ዜና የህዝብን ፍላጎት ንቀው የአብይ አህመድ አሽከር ሆነው ለመዝለቅ በመረጡ ግለሰቦች ላይ እርምጃ እየተወሰደ መሆኑ ተረድቷል። በዚህም ኢንስፔክተር ዘላለም ጥላሁን የተባለና ለብዙ ዘመናት በደብረ ኤልያስ የፖሊስ አዛዥ ሆኖ ሲያገለግል ሳለ ብዙ የአማራ ህዝብን ያስለቀሰ የዘረፈና፣ ያዘረፈ የአያሌ ንጹሐንን ደም እንዲሁ የደፋ አረመኔ የነበር የብልጽግና ገረድ አሁንም የምስራቅ ጎጃም ዞን የፖሊስ ደህንነት በመሆን ተሹሞ አያሌ ወጣቶችን ያገተና የረሸነ ከዚህም በፊት የብሔረ ብፁዓን አጼ መልካ ሥላሴ አንድነት ገዳም መነኮሲያትን አስገድሎ ገዳሙን ያስወደመ ማናለብኝ ባይ በመሆኑ የሚታወቅ ባንዳ ዛሬ ሰኔ 19/2017 ዓ.ም ከረፋዱ አምስት ሰዓት ላይ በደብረ ማርቆስ ከተማ ሙሉ ሆቴል አካባቢ በፋኖዎቹ በተወሰደበት የተጠና ኦፕሬሽን መውደቁ ተረጋግጧል። የመሰሎቹ ምጣ ተመሳሳይ ይሆናል የሚል ትዕምርታዊ መልእክት የተላለፈበት ይህ እርምጃ